መጽሐፈ ሲራክ ምዕራፍ አርባ ሰባት ከሱም በኋላ ተነስቶ ናታን በዳዊት ዘመን ትንቢት ተናገረ። ደህንነት የሚደረግበትን የመስዋዕት ስብ እንዲለዩ፣ እንደዚሁ ዳዊት ከእስራኤል ልጆች የተለየ ሆነ። በእሱም ዘንድ አንበሳ እንደ ፍየል ጠቦት ግስላም እንደ በግ ጠቦት ሆነ። ዳዊትማ አርበኛ እንደሆነ ይታወቅ ዘንድ በሕፃንነቱ አርበኛ ጎልያድን በገደለ አይደለምን? እጁንስ አንስቶ ደንጊያ በወረወረ ጊዜ ጎልያድን ግንባሩን የመታው ናላውንም የበጠበጠው አይደለምን? ህዝቡንስ መሰደባቸውን ያስተዋቸው አይደለምን? ገናና እግዚአብሔርን ለምኖታልና በሰልፍ ኃያል ጎልያድን ይገድል ዘንድ የወገኖቹንም ስልጣን ያጸና ዘንድ በቀኝ እጁ ኃይልን አሳደረበት። ዘፋኞቹም ዳዊትን እልፍ ገዳ ያሉት፣ በእግዚአብሔርም ምስጋና አመሰገኑት። በጌትነትም ዘውድ ተቀዳጀ። በዙሪያውም ያሉ ጠላቶቹን አጠፋቸው። የፍልስጤማውያንም ሰዎች አጎሳቆላቸው፣ ስልጣናቸውንም እስከ ዛሬ ድረስ አጠፋው። በሰራው ስራ ሁሉ እግዚአብሔርን ያመሰግኑበት ነበር። በእግዚአብሔርም ጌትነት ቃል ያምን ነበር። በስራውም ሁሉ አመሰገነው። ፈጣሪውንም አመሰገነው ወደደው። በመሰዊያውም ካህናትን ሾመ። የቃላቸውም ዜማ ያማረ የተወደደ ነው። ደግ በዓልንም አደረገ። እግዚአብሔርን በዘመኑ ሁሉ ደስ አሰኘው። ክቡር ስምንም አመሰገነው። ምስጋናውም ከነግ ጀምሮ ይነገራል። እግዚአብሔር ኃጢአቱን አስተሰረየለት። ስልጣኑንም ለዘላለም ዋጸናለት። የከበረች መንግስትንም ሰጠው። የእስራኤል የሚከብሩበት ዙፋንንም ሰጠው። ከሱም በኋላ አዋቂ የሆነ ልጁ ተተካለት። ከሱም ደግነት በተድላ በደስታ ኖረ። ሰለሞንም ፍቅር፣ አንድነት በጸናበት ወራት ነገሰ። እግዚአብሔርም በዙሪያው ካሉ ጠላቶቹ አሳረፈው። በስሙ ቤተ መንግስትን ሰራ ዘላለም ጸንቶ የሚኖር ቤተ መቅደስንም በስሙ አምኖ ሰራ። ሰለሞን ከሕፃንነት ጀምሮ ጥበብህ በዛ። ጥበብህም እንደ ፈሳሽ ውሃ በሰው ልቦና መላች፣ እውቀትም ሰውነትን ሸፈነቻት። ምሳሌህንም የነገርህንም ትርጓም ያበዛ፣ ስምህም እስከ ራቀ ደሴት ድረስ ተሰማ። ዘመንህ ዘመነ ሰላም ስለሆነ በምሳሌህና በምስጋና በነገርህም ወደዱህ። የእስራኤል ፈጣሪ በተባለ በእግዚአብሔር ስም ጸንተህ ከተናገርኸው ትርጓሜ የተነሳ ሰዎቹ አደነቁ። ወርቁንም እንደ እርሳስ አደለብከው፣ ብርንም እንደ ቀቅል መላኸው። ሴቶችም ልቦናህን ለወጡት፣ በግዙፍም በግዘፍህም ጸና። መንግስትህን አስነቀፍ ልጆችንም ኃጢአተኞች አደረግ በልጆችህም መቅሰፍትና ጥፋት አመጣ ሰለሞን ስንፍና አስደነገጠኝ ካገዛዝህም የተለየ ካስሩ ነገድም አመፀኛ መንግስትም ተገኘች እግዚአብሔር ግን ቸርነቱን አልተወም ፍጥረቱንም አላጠፋም የደጋግ ሰዎች ልጆችንም አላጠፋም የሚወዱትንም ሰዎች ልጆች በሞት አላራቀም ለያዕቆብ ልጅ ሰጠው፣ ለዳዊትም ከሱ የተወለደ ልጅ ሰጠው። ሰለሞንም እንደ አባቱ ሞተ፣ ከሱም በኋላ አእምሮ የሌለው ልጅን ለእስራኤል ተወ። ይኸውም ወገኖችን ያስወነጀላቸው ሮብአም ነው። እስራኤልን ያሳታቸው ኢዮርአብም ክፉ ነው፣ እንቅቀፈው ለአስሩም ነገድ ላስሩም ነገድ የኃጢአት ምክንያት አደረገ። ኃጢአታቸውን ፈጽሞ በዛ። ከሀገራቸው አስወጥቶ ሰደዳቸው። ፍዳቸውም እስክትደርስባቸው ድረስ ኃጢአትን ሁሉ ሰሯት።